በጻድቃኔ ማርያም ህዝቡ ሆ ብሎ ወጣ ይህ የምትመለከቱት ጠጠር መጣያ ያጣው የዛሬው ግንቦታ አንድ ጻድቃኔ ማርያም በፎቶ ሲገለጽ እንግዲህ ይህንን ይመስላል ተመልከቱ እንግዲህ እንዴት እንደሚያምሩ ከዚህ በላይ እንግዲህ ውበት የለም አርባ አራት ሙሽሮች በጃንቃና ተሞሸሩ ብፁ አቡነ እንድሪያስ ያስተላለፉት ጥብቅ መልእክት፣ ህዝብ ሃይማኖቱን መጠበቅ አለበት፣ ማስጠበቅ አለበት። ቤተ ክርስቲያኑን መጠበቅ አለበት፣ ማስጠበቅ አለበት። ቤተ ክርስቲያን አትወድቅም። አሁን ላይ ችግር የለማ፣ እምነቱ ላይ እኮ ችግር የለም። ችግሩ ያለው ሰዎቹ ላይ ነው። አሁንም እኛ ጋር ነው ችግሩ፣ ሰዎቹ ላይ ነው ችግሩ ያለው። ክርስቲያኑ፣ አገልጋዮቹ ላይ፣ አማኞቹ ላይ ግን ችግር አለ። እያገላበጥ ነው እንደውም ቤተ ክርስቲያኒቱን አትወድቅም እንጂ ግፍታ ልንጥላት እውነቱን ለመናገር አገላብጠን አገላብጠን አገላብጠን ገፍትልን ጥላት የደረስ ነው እኛነን የተወዳቸው የሰዎቻችን። በዛሬ መረጃችን በስፋት የምንቃኘው የምንመለከተው ጉዳይ ነው የሚሆነው መረጃው በደንብ አድርገን ለመላው ለምን ይዳረስ ላይክና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን እንድትቆሙ በትህትና የጠየቅን፣ በቀጥታ ወደ መረጃችን እናምራል በስማአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅዱስ ስላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ወላሊ ተቃለም አምላክ አቅራዊ ተማሳሊ ተምረት ቅድስተ ቅዱሳን፣ ንጽሕተ ንጹሓን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እየማድረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከወላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንደ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በቀጥታ ወደ መርዛችን እናምራለን። ከሁሉ በቅድሚያ በጣም በጣም የወደርኩት አንድ ነገር በማስደመጥ ቢጀምር ደስ ይለኛል። እውነት ለመናገር በጃን ቃና በኢትዮጵያ ጃን ደርባ እንግዲህ ብዙ ፕሮጀክቶች አሉ። ጃን ጳውሎስ ሲላስ ጃን ሉቃስ የሚል ፕሮጀክት አለ። ጃን አግናጢዎስ የሚባል ፕሮጀክት አለ። ጃን ቃና የሚባል ፕሮጀክት አለ። የአላፋ ዘማሪ ደግሞ ጃን ያሬድ አለ። ብዙ አለ ከእኚህ ውስጥ አርባ አራት ጥንዶች ሰማኒያ ስምንት ሙሽሮች ተጋብተዋል። እጅግ እጅግ በጣም ደስ የሚያሰኝ ማለት በጣም ደስ ከ ከአንድ ሺ አምስት መቶ በላይ ሰዎች የታደሙበት ቤተ ክርስቲያን ደምቃ የታየችበት፣ ሶስቱ ሊቃነ ጳጳሳት ብፁ አቡነ ዲዮስቆሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ ብፁ አቡነ ዮሴፍ፣ ብፁ አቡነ ናትናኤል ስርዓተ ቅዳሴውን ስርዓተ ጋብቻውን የመሩበት በርካታ ምእመናን የተገኙበት በኢትዮጵያዊ የጃንደረባ ትውልድ ሁለተኛው ዙር የመጀመሪያ ወደ 23 የሚጠጉትን አሁን ደግሞ ወደ 44 የሚጠጉ ጥንዶችን በቤተክርስቲያን በሚያምር ክብር ተድረዋል። እግዚአብሔር ይመስገን በሉ እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ። ቪዲዮዎቹን ላሳያችሁ ዲያቆን ሄኖክ ኃይል የሚያስተማረውንም የነበረውንም የስርዓቱን እስኪ ተከታትለን እንመለሳለን። እንዲህ አይነት አስደናቂ ክስተት ይፈቀዳል ምን እየተካሄደ ነው? የሚገኘው የሰየሙት ጃን ቃና ወይም ይህን ፕሮግራም ስም ብለው የሰጡት ጃን ቃና ዘገሊላ የብዙሀን ጋብቻ ብለው ነው እንግዲህ ያስጀምሩ። በዚህም ፕሮግራም ቤተክርስቲያን ልጆቿን በህብረት የምትድርበትን ቀን ለመፍጠር በሰርግ ምክንያት አድርጎ የሚሰባሰብ ትልቅ ኦርቶዶክሳዊ ቤተሰብና ማህበረሰብ የመፍጠር እቅድ ይዞ የተነሳ ሲሆን በዚህም በኢትዮጵያ ጃንደረባ ትውልድ የሚመራው የጃን ቃና ዘገሊላ የብዙሀን ጋብቻ ፕሮጀክት በጥር 28 ቀን 2015 ዓም በታሪክ የመጀመሪያ የሆነው የብዙሀን ጋብቻ መርሃ ግብር በቤተክርስቲያን 23 ጥንዶችን በማጋባት ወይም በመዳር ተጀምሯል። አትደንግጡ፣ ኦርቶዶክሳዊ ወጣት እንደ ምድር አሸዋ እየበ እንደበዛ ይመጣል። ይህ ፕሮጀክት አሁን ለአራተኛ ዙር ያዘጋጃቸውን ቅድመ ጋብቻ የተማሩ 350 ወጣቶችን ዛሬ ግንቦት 21 ቀን 2017 ዓ ም በስርዓተ ቤተክርስቲያን ጋብቻቸውን ያደረጉት እነዚህ 44ቱ ጥንዶች ለአንድ ወር ትምህርት የተሰጣቸው ሲሆን ለአራተኛ ዙር የቅድመ ጋብቻ ትምህርት ከወሰዱት 350 ወጣቶች ውስጥ እንግዲህ እነዚህ 44ቱ ጥንዶች አሁን ዛሬ ጋብቻቸውን አድርገዋል። ዛሬ ሰርጋቸውን ያደርጉት እነዚህ 44 ጥንዶች ቶታል ደብረገነት ቅዱስ ስላሴ ካቴድራል ቤተክርስቲያን ጽዋን አበው ሊቃነ ጳጳሳት በተገኙበት በደ ደማቅ ስነ ስርዓት ዛሬ ሰርጋቸውን አካሂደዋል። ሌላ አስደሳች ነገሩ ደግሞ በቀጣይ ዓመት ከስርዓተ ቤተክርስቲያን ውጪ ጋብቻቸውን ለፈጸሙ ሰዎች ወይም ደግሞ ምዕመናን ቃል ኪዳናቸውን የሚያድሱበት በጋራ በመሆን ስጋውና ደሙን የሚቀበሉበት ልዩ መርሃ ግብር በቀጣይ ዓመት ስለሚዘጋጅ ከዚህ ትልቅ በረከት ለመሳተፍ እንግዲህ ተዘጋጁ፣ ተመዝገቡ። እንዲሁ ደግሞ የኢትዮጵያ ጃንደረባ ትውልድ አባል ሁኑ። አትደንግጡ፣ ኦርቶዶክሳዊ ወጣት እንደ ምድር አሸዋ እየበዛ ይመጣል። እንደሚያውቁት አሻሚ ትርጉም አለው። ግን ጃንደረባው ጃንደረባ እንዳልሆነ አሳይቷል። 88 ሙሽራ በመደርደር ማለት ነው እና ትክክለኛ ትርጉሙ ዛሬ የታየበት ነው። እነዚህን ሙሽሮች ፍጻሜያቸውን ያሳምርልን። እንግዲህ እግዚአብሔር ቢፈቅድ በዛሬው ዕለት ሰማንያ ስምንት ወይም አርባ አራት ሙሽሮችን በቤተ ክርስቲያን አማካኝነት ተድረዋል። ጋብቻቸውን በምስጢረ ተክሊል በምስጢረ ቁርባን ፈጽመዋል። እግዚአብሔር ቢፈቅድ በየአመቱ ከዚህ እጥፍ እየሆነ በጣም ብዙ ወጣቶች ጋብቻቸውን በስርዓተ ቤተክርስቲያን እንድትፈጽሙ። እዚህ ያላችሁ ያላገባችሁ ሰው የደስታውን ቀን ማሳለፍ ያለበት በየት ነው? በቤተ ክርስቲያን ነው። ስንታመም ወደ ቤተ ክርስቲያን እንመጣለን፣ ጠበን ለመጠመቅ ስንሞት፣ ፍታት እንዲፈታልን እንድንቀበር እንመጣለን። በችግራችን ጊዜ የምንመጣበትን አምላክ በደስታችን ቀን ወደ አንተ አንመጣም ልንለው አንችልም። ስለዚህ የመጨረሻውን የደስታ ቀን መባረክ ያለበት መቀደስ ያለበት እግዚአብሔር ነው። ይህንን አክብረው ነው ወንድሞቻችን እህቶቻችን ለአንድ ወር ያህል የጋብቻ ትምህርት ሲማሩ ስለ ምስጢረ ቁርባን፣ ስለ ልጅ አስተዳደግ፣ ሕይወታቸው እንዴት መምራት እንዳለባቸው ሲማሩ ከከረሙ በኋላ በዛሬው ዕለት እንግዲህ ለዚህ ክብር በቅተዋል። እግዚአብሔር ፍጻሜያቸውን ያሳምርልን። ከዚህ በተጨማሪ የዚህ ካቴድራል አስተዳዳሪ ክቡር መጋቢ አዲስ ሊበኩሉና ከእሳቸው ጋር ያሉ የካቴድራሉ አስተዳዳሪ ጋር ያሉ ጸሐፊው እንደዚሁም ሙሉ የአስተዳደር ሰራተኞች እስከ ጥበቃ ድረስ አርባ አራት ሙሽሮች በጃን ቃና እንግዲህ ስርአተ ጋብቻቸውን ፈጽመዋል። እግዚአብሔር የተመሰገነውን በጣም ደስ ያሰኛል። የትናንትናው ዕለት በጣም ልዩ ነበረ። ምናልባት ይህንን ስትመለከቱ ምን ተሰማችሁ? በነገራችን ላይ በቤተ ክርስቲያን ጋብቻችሁን ያልፈጸማችሁ ካላችሁ በቤተ ክርስቲያን በድጋሚ መሞሸር ትችላላችሁ ወይም ደግሞ ጋብቻችሁን ማድረግ ትችላላችሁ። ቤተ ክርስቲያን ደግሞ ለዚህ ቅርብ ናት። ምክንያቱም በአለማዊ ነገር በአለማዊ ሰርግ ወይ በአለማዊ ነገር ጋብቻቸውን የፈጸሙ አካላት በቤተ ክርስቲያን እንዲያትሙ፣ እግዚአብሔር መንፈስ ቅዱስ በትዳራችሁ መካከል እንዲገባ ቤተ ክርስቲያን ደጋግማ የምትሰብከው ስብከት ነው። በዚህም አጋጣሚ ምናልባት በአለማዊ ጋብቻ ስርዓተ ጋብቻችሁን የፈጸማችሁ ካላችሁ፣ ጥንዶች፣ ባለትዳሮች ልጅ ወልዳችሁ ሲተነጋገሩና ወደ ቤተ ክርስቲያን አባቶች ቀርብ ብላችሁ በሚስጥረ ቁርባን እናትመው በሉ። ጃን ቃና ወይም ደግሞ ጃን ደረባው ትውልድ አንዱ ይህን ሊያደርግ ስለተዘጋጀ አዲስ አበባ ያላችሁ፣ እዛ ሌላ ሀገርም ያላቸው አጥሚያቸው አካባቢ ላይ ያሉ አባቶችን አናግሯቸው ለማለት ወዳለሁ። ወደ ቀጣይ መረጃ እናምራ። በትናንትናው ዕለት ካየናቸው አስደናቂ ነገሮች መካከል አንዱ የጻድቃኔ ማርያምን ጉዳይ ነው። ጻድቃኔ ማርያም በትናንትናው ዕለት እንግዲህ ግንቦት 21 የመቤታችን የቅድስት ድንግል ማርያም አመታዊ ክብረ በዓል ነው። ዜቱን እንግዲህ እናውቃለን። በደብረ ዜቱን በግብፅ በምትገኘው ወደ አምስት ቀናት ያህል እመቤታችን ተገልጣ ታይታ ነበረ። እስላሙ፣ ክርስቲያኑ ፕሮቴስታንት ሁሉም እዚያ ያለ አማኝ የአህዛቡም ጭምር እመቤታችንን ተገልጣ አይቷታል። ታዲያ ያ ደብረ ዘይቱን እየተባለ በዘይቱን የተገለጠች ማርያም እየተባለ ግንቦት ሀያ አንድ ስለሆነ እስከ ግንቦት ሀያ አምስት ስለሆነ የተገለጠችው ያ ቀን በልዩነት ይከበራል እና ያ ግንቦት ደግሞ በዚህ በሀገራችን ኢትዮጵያ ደግሞ ጻድቃኔ ማርያም በልዩ ድምቀት እጅግ እጅግ እጅግ በርካታ ኦርቶዶክሳውያን ወጥተው በገፍ በጣም ብዙ ሆ ብሎ ማለት በአንድነት ወጥተው ጻድቃኔ ማርያም ለተገናኝቶ አክብሯል። ብፁዕ አቡነ ቀለሜንጦስም ቡራኬ ሰጥቶበታል። እስኪ ጥቂቱን መረጃ ተካትለን መለስ ይህ የምትመለከቱት ጠጠር መጣያ ያጣው የዛሬው ግንቦት አንድ ጻድቃኔ ማርያም በፎቶ ሲገለጽ እንግዲህ ይህንን ይመስላል። ተመልከቱ። እንግዲህ እንዴት እንደሚያምሩ ከዚህ በላይ እንግዲህ ውበት የለም። መላው ኦርቶዶክሳውያን እንግዲህ እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ። መልካም ምሽት ይኑላችሁ። ፎሎ ማድረጋችሁን እንዳትረሱ። በጣም ደስ የሚያሰኝ ነው። በጣም በርካታ ናቸው። ብዙ ቪዲዮችን ባሳየዋችሁ ደስ ባለኝ ነት ለመናገር በጣም በርካታ ኦርቶዶክሳውያን ተገኝተው ታደሙ በት በረከት ያገኙበት የመቤታችን የቅድስት ድንግል ማርያም በዓል ንግስ ነበረ። በትናንትናው ዕለት ግንቦት አንድ የተከበረው እንኳን አደረሳችሁ ለማለት ወዳለሁ ወደ መምራችን ዲያቆን ዘላለም ታይ አስደናቂው ምክርና አምራ ፀሐይ ፊት እየተመላለሰ ውስጡ ግን የጨለመ ሰው የለም አለ። በሰው ፊት እየታየ ጻድቅ እየመሰለ በእግዚአብሔር ግን የተጠላና የተናቀ የለም አለ። እቺ ፀሐይ አያችሁ ይህን ትሸፍናለች። ክርስቶስ ግን ሲመጣ የሚሸፈን እንዳይመስል እውነተኛው ፀሐይ ሲመጣ ተራራው እንደ ተራራነቱ ሸለቆ እንደ ሸለቆነቱ ይታያል። ጻድቃን እንደ ጽድቃቸው፣ ኃጢአተኞች እንደ ኃጢአተኛነታቸው ይታያሉ። አሁን እኮ እቺ ፀሐይ ያልሸፈነችው ምንገመና አለ? ቆመን እንራመድ እንጂ እኮ አማናዊው ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ አብርቶ የሚያሳየው ስንት ክፋት አለ፣ ስንት ጽድቅ አለ። ይህችን እለትማ የምንናፍቃት እውነተኞቹ ተራራ እንደሆኑ እውነተኞቹ ከፍ እንዳሉ የሚታዩባት እለት ናት። እች እችን ቀን ንና ፍቃት አለ መምራችን ዲያቆን ዘላለም ታየ ነው ይህን አስደናቂውን ምክር ያስተላለፈው። ቤተ ክርስቲያን አትወድቅም በማለት ደግሞ ዲያቆን መምራችን ብርሃን አድማስ እንዲህ ይለናል። አገላብጠን አገላብጠን አገላብጠን፣ ቤተክርስቲያናችን፣ ምንም ጥርጣሬ የለን። ቤተክርስቲያናችን የምናፍርበት ምንም የለንም። ቤተ ክርስቲያን የምንላት አስተምሯን፣ የቅዱሳንን አንድነት፣ እንደ ህጓ የሚሄዱትን ህጓን፣ ስርዓቷን እግዚአብሔር እንዲጠበቅ በወደደበት መንገድ የጠበቁት ክርስቲያኖች፣ ጻድቃን ያሉባት ህብረት ያችናት ቤተክርስቲያን፣ በእሷ ጉድለት የለም። ጌታም እንደዛ ነው ያላቸው። በሙሴ ወንበር ተቀምጠዋልና የሚሏችሁን አድርጉ፣ የሚያደርጉትን ግን አታድርጉ አለ። ምን ለምንድ ነው እንደዚያ ያለ? መጽሐፉ ላይ ችግር የለማ። እምነቱ ላይ እኮ ችግር የለም። ችግሩ ያለው ሰዎቹ ላይ ነው። አሁንም እኛ ነው ችግሩ። ሰዎቹ ላይ ነው ችግሩ ያለው፣ ክርስቲያኖች አገልጋዮቹ ላይ አማኞቹ ላይ ግን ችግር አለ። እያገላበጥ ነው እንደውም። ቤተ ክርስቲያኒቱን አትወድቅም እንጂ ገፍታ ልንጥላት እውነቱን ለመናገር አገላብጠን አገላብጠን አገላብጠን ግፍትን ልንጥላት የደረስነው እኛ ነን። እኛ ሌሎቹ ሊጥሏት የሚፈልጉ ይመስለናል። እኔ ማምነው ልንገራቸው፣ እኛ ብንስተካከል ለሚገፋት ማንም የለም። በእውነቱ እኛ ብንስተካከል፣ እኛ ከግብዝነት ብንላቀቅ፣ ከአስመሳይነት ብንላቀቅ ጥሩ ነው። አንዳንድ በአጥቢያዎቻችን የሚደረጉት ልማቶች ደስ ይላሉ። ግን ክርስቶስ ሰዎች መጀመሪያ እንዲገነቡ ይፈልጋል። እነዚህ ሁለተኛው ግን ተገላምጧል። አያስፈልጉም አይደለም፣ ምንለው ክርስቲያኖች ተገላብጠዋል። ልክ እንደ ፈሪሳውያን ነገሮች ተገላብጠዋል። ቅድሚያውን ትተናዋል። ክርስቶስ ለሕንፃ አልሞተም። ክርስቶስ ለግንቦች አልሞተም። ለቤተ መቅደሱ ሕንፃም አልሞተም። ለመሰዊያውም አልሞተም። ሌላው ቀርቶ ለነዋያተ ቅድሳቱም አልሞተም። ለከበሮውም አልሞተም። እዩ ልንልልን ሰተክኖ ክርስቶስ የሞተው ለሰው ነው። ቅድሚያ ለነፍስ ቅድሚያ ኃጣንን ስለ መሰብሰብ የተላወኩትን ስለ ማረጋጋት፣ ስለ ነፍሳቸው ድነት፣ ስለ ሁላችን ድነት ቅድሚያ ፕሮቶኮል አይደ ንብረት አይደለም፣ ህንፃ አይደ ተገላበጠ፣ አገላበጣችሁት አለ ክርስቶስ። ተገላብጧል። ብዙ ነገር በእኛ ቤተ ክርስቲያን ተገላብጧል። ቅድሚያ መውሰድ የሌለባቸው ቅድሚያ ወስደዋል። ቅድሚያ ሊሰጣቸው የሚገቡት ተንቀዋል፣ ተትተዋል ተረስተዋል። ይሄ የአገልጋዮች ብቻ አይደለም፣ የምእመናንም ጭምር ነው። ለውጫዊ ነገር እናደላለን፣ ለታይታ ነገር እናደላለን። ክርስቲያኖች እንታረቀን፣ መርምረው። እግዚአብሔር ፈሪሳዊነትን በጣም ነው የሚጠላው፣ ግብዝነትን ይጸየፋል። እኛንን የሚወደው የሚመስለን እንጂ እሱ አይወድ። በጣም በጣም በጣም ትክክለኛና ሀሳባችንን የገለጠ መልእክት ነው፣ ዲያቆን ብርሃን አድማስ መምህራችን ያስተላለፉት። ተገላብጧል በቤተክርስቲያናችን ያለው ነገር ተገላብጣል ትናንትና ያሳየዋቸው አንዱ ቪዲዮ ብቻውን ራሱ በቂ ነው። ልብሰ ተክኖ ላይ ትኩረት ይደረጋል፣ ግንባታ ላይ ትኩረት ይደረጋል፣ ሕንጻ ላይ ትኩረት ይደረጋል። ቤተ መቅደሱ አልቋል ተብሎ ደግሞ በቃ ሕዝቡ እፎ ይልሲ ደግሞ አይ ግንቡ መገንባት አለበት፣ ዙሪያ መዞሪያ አጥሩ መታጠር አለበት፣ መሬቱ ሊሾ መልበስ አለበት። በቃ ማያልቅ ነገር ነው የሚቀጥለው፣ የሆነ እያንዳንዱ ነገር ምእመኑ ስልችት እስኪለው ድረስ ምእመኑ ላይ መስራት ሳይሆን ይሄ ልማት የሚለው ቋንቋ ራሱ ቤተክርስቲያን ገብቷል። የልማት ገበሬ፣ የልማት አርበኛ የምናምን አባት ምና ይባላል አባት እንኳን የነፍስ አባት የሚባለው አሁን አሁን እየቀረ ይመስለኛል። እና በጣም ብዙ የተገለባበጡ ነገሮች አሉ። አንድ ዲያቆን ወንድማችን በአንድ ቤት በቅዳሴ ላይ በአንድ በዓለ ንግሥ ላይ የታዘበውን አንድ ቪዲዮ ላሳያቸው ሙሉ በሙሉ ያሰብኩት የወደድኩት ሀሳብ ስለሆነ ሶስት አይነት ጉዳዮችን አንስቷል። ሶስቱም እሱ ያነሳቸው ሀሳብ እኔ መስማማበት ነው። በተለይ በዓለ ንግስ ሲመጣ በዓለ ንግስ ሲመጣ ታቦተጉን ያከበሩ ካህናት እግዚአብሔርን እያከበሩ ባሉ ረጅም ሰዓት በማቆም ረጅም ሰዓት የማያልቅ ልመና በመለመን የሚያደክሙ አሉ። ካህናትን የሚያዝሉ አሉ። አንድ የሆነውን ማሳያ ላሳያችሁ። እንዴት ካህናት እንደሚደክሙ ላሳያችሁ። ዲያቆን ወንድማችን ሀሳቡ እንዲህ እያለ ይቀጥላል። እስኪ ዛሬ በመንበረ ፓትሪያርክ ቅድስት ማርያም ገዳም የተደረገውን አይተን ከዛ በኋላ ሐሳብ እንሰጥበታለን። ይህ ቪዲዮ ለካህኑ ለራሳቸውና እዛ አካባቢ ላሉ ምዕመናን እንድታደርሱልኝ ስል በትህትና ጠይቃለው ሼርና ኮፒ ሊንክ አድርጉልኝ። በመጀመሪያ ገዳሙ ረጅም ሰዓት እንዳቆያቸው ይናገራሉ። በምን ይናገራሉ? በአመጣጣቸው። ለምን አመጣጣቸው ምን ይናገራል? ፍጥነታቸውን ይናገራል። ፍጥነታቸው ምን ይናገራል? ድካማቸውን ይናገራል። እንደደከማቸው፣ በጣም እንደደከማቸው ያሳያል በእርግጥ ማንኛውም ካህን ታቦት ያነሳል፣ ያከብራል። ግን ረጅም ሰዓት እንደቆዩ ማሳያው ምንድን ነው? ቀስ ብለው መምጣት ሲገባቸው በጣም ዝለው ደክመው ከመሆኑ የተነሳ ለመቼ ገብቼ ባሳረፍኩት አይነት አካሄድ ነው እየሄዱ ያሉት። እንደው ከተቻለ እንደ ሐሳብ ከተቻለ ረጅም ሰዓት መቆሙን ትንሽ ቀነስ ብናደርግላቸው ረጅም ሰዓት ያሉ አገልግሎቶችን እንደው ትንሽ ቀነስ ማድረግ ብንችል መልካም ነው። ረጅም ሰዓት መቆም በጣም ከባድ ነው። ለዛውም ታቦት አክብሩ መቆም ከባድ ነውና፣ አንደኛ ከወደ ኋላ ረጅም ሰዓት ረፍት እንዲያደርጉ ብናደርግ፣ ሁለተኛ ደግሞ ታቦት ከተነሳ ከከበረ በኋላ ከዑደቱ በኋላ ያሉት አገልግሎቶች አጠር አጠር አድርጎ እንደው እንዳይደክሙ እንዳይዝሉ ማድረግ ቢቻል፣ እንደ ሐሳብ ለገዳሙ ጥያቄ አቀርባለሁ። ሁለተኛው ደግሞ ካህኑ ነው። ካህኑ በእርሶ ላይ ያየውት ነገር ጫማዎትን መያዞት ብቻ ነው። ትንሽ ሀሳብ ልሰጥበት የወደድኩት ጫማዎትን፣ መያዞት። አንደኛ ጫማዎትን መያዞት ለምን አስፈለገ? በመጀመሪያ ደረጃ ጫማው እዛ ጋር ምን ያደርጋል? ሲጀመር ጫማውን ለምን አደረጉት? በባዶ እግር ነው ታቦት የሚከበረው። ሲጀምር መሬቱ እንግዲህ ሴራሚክ ነው፣ ከዛ ደግሞ ቀጥለው ምንጣፍ አለ። በዛ ላይ ካልሲ ያለ ደግሞ ጫማ ማድረጓ ምን ያደርጋል? አባቶቻችን እኮ በሳሩ ላይ፣ በቅጠሉ ላይ፣ በድንጋዩ ላይ፣ በኮረቱ ላይ፣ በእሾኩ ላይ ነበር ሲሄዱ የነበረው። አይደለም እንዴ? አሁን እኮ ነው ሲመጣ ታዲያ ሲሻሻል፣ ጭራሽ እኛ እንደበሳለን። አሁን እኮ ነው ጭራሽ በእግራችን መሄድ የነበረብን ግን እኛ ይህንን ማድረጋችን ተገቢ አይደለም። ጫማ አያስፈልግም። በጫማ ታቦት ማክበር ተገቢም አይደለም። ከዛ ደግሞ ቀጥሎ ጫማ እንኳን እሺ ይሁን ይደረግ እንኳን ቢባል ታቦት አክብሮ ጫማ ይዞ ቢያንስ ሌላ ሰው እኮ አውልቆ ቢይዝሎት እኮ ይሻላል። አባታችን ቢይዝሎት ይሻላል። አውልቅልኝ ማለት እኮ ይሻላል። አባታችን ግን ይሄ ተገቢ አይደለም። በአንድ እጆ ታቦት ይዘው ባንድ እጆ ጫማ ለዛውም፣ ከፍ እያደረጉት በጣም በጣም ይሄ ትልቅ ስህተት ነውና፣ እባክዎትን ለማስተካከል ይሞክሩ። በጣም ለማስተካከል ይሞክሩ። በእርግጥ እኔ የመናገር ስልጣኑም ሞራሉም ምንም የለኝም፣ ግን እንደው ያየሁትን ነገር ትንሽ እንደው ለማስተካከል ቢቻል እንደው የራሴን ሀሳብ ላስቀምጥ በሚል ነው። ሶስተኛው ደግሞ ምዕመናንን ነው። ምዕመናን ታቦቱ ሲመጣ እንደ መራቅ እንደ መሸሽ ቀርባችሁ ሴቷን እንደተመለከታችኋት፣ አይታችኋታል? ሴቷን ይወላችሁ፣ አጎንብሳለች። መጎናጸፊያው በላይዋ ላይ እንዲህ ጠርጓት ነው ያለፈው። ይህ በረከት የሚያሰጥ መስሎሽ ነው። በረከትን አያሰጥሽም፣ ጭራሽ ቅስፈት ነው። ራቅ ነው ማለት ያለባችሁ ታቦቱ ሲመጣ ራቅ ነው፣ ሰፋ አድርጋችሁ ራቅ ነው ማለት ያለባችሁ እንጂ እንደዚህ ተገቢ አይደለም። ከዛ ቀጥሎ ደግሞ መቅደሱ በር ላይ ደግሞ ሲገባ ታቦት ዝርግት ዲ ኖር አይደለም። ድህነትን ከፈለጋችሁ ንስሐ ገብታችሁ ስጋ ወደሙን ተቀበሉ። ምንም ቢያንደባልን ነገር ፀበል አትጠመቁም እንዶው በሌላ ጊዜ መጣበታለሁ ስጋው ደግሞ ሲመለስ ስጋው ደግሞ ያረፈበት እንትኑ ስጋው ደግሞ ቆመበት የነበረበት ቦታ ላይ እምትንደባለሉ አላችሁ እሱን በሌላ ቪዲዮ መጣበታለሁ ግን ይሄ ታቦት የተራመደበት ላይ መንከባለል ይሄ ተገቢ አይደለም በቃ በጣም በጣም ትልቅ መስተካከል ያለበት ነገር ነው፣ ግን ደግሞ ቦታው ደግሞ መንበረ ፓትሪያሪክ ነው፣ ደግሞ በጣም ትንሽ ከበድ ይላል። ለማንኛውም ካስቀየምኳችሁ በጣም ይቅርታ፣ እንደው የራሴን ሀሳብ ላስቀምጥ በሚል ነው። እንግዲህ መልካም በዓል ይሁንላችሁ። እንግዲህ የተነሳውን ሀሳብ አድምጠናል። በመንበረ ፓትሪያሪክ ቅድስተ ቅዱሳን ማርያም ገዳም በትናንትና ዕለት በነበረው በዓለ ንግስ የነበረውን ትዝብት ነው ዲያቆን ወንድማችን ያቀረበው። ትክክለኛ ትዝብት ነው። ሶስቱም ማለት ነው የካህኑ ጫማ መያዝ፣ የምእመናኑ መቅረብ፣ የመርሐ ግብር አዘጋጆቹ ሰዓት ማርዘም በትክክል ነው። ሶስቱም ሀሳብ ይበል የሚያሰኝ ነው። በሁሉም በቅድስተ ቅዱሳን ማርያም ገዳም ይሄን ተመለከትን እንጂ በሌሎች ቦታዎች ሄን ነው የምንመለከተው። ካህናት አባቶችን በጣም ያደክሟቸዋል። እኛ ምእመናን ደግሞ ስርዓት የለንም። ታቦቱ ሲወጣ ስልክ እንቀርጻለን፣ እናነሳለን፣ እንደፈለግን እንሆናለን ይባስ ብሎ በጣም ቀርበን ተፋፍገን ነው የምናከብረው። በጣም በጣም ከባባ ነገሮችን እናደርጋል እና በጣም ስርዓት እንያዝ፣ ከምንም በላይ ስርዓት እንያዝ የሚል መልእክት ነው። እናርመው ነው ቅዱስ እስራኤል ነው። ዛሬ ታዲያ ቅዱስ እስራኤል ገናና ከመሆኑ በፊት ምን ነበረ? አርቲስት ሰራዊት ፍቅሬ እንዲ ስለ እሱን ሳነሳ በጣም ደስ የሚለኝ ነገር በጣም ታዋቂ ነው። አሁን ኡራኤል ቅዱስ ኡራኤል አሁን በጣም ትልቅ እንትን ነው። አሁን እኛ በፊት በነበርንበት ጊዜ በጣም እንትን ያደረግ ነበር። የሆነ በቃ ማንም ሰው ብዙ የለም የሰው ብዛት ምናምን አይደለም። ሰው አለ፣ በቂ ሰው አለ። ካሳ ግን በቃ እንትን አይደለም ብዙ ለምሳሌ ጥምቀት ላይ ምሳሌ ልስጥህና፣ ጥምቀት ላይ ወደ ጃን ሜዳ ነው አባላት ታቦት የሚያድረው። እኛ ከዚህ ከመጋዘን ውስጥ እንደ ብል የበላውንም አሮጌውን ምናም የካህናት ልብሴ ምናምን ተሰቶን በክላሰር ያችን እንትኗን ሰርተን፣ ቆቧን ሰርተን፣ መስቀል ሰርተን ምናምን ነው የምንሄደው ራይልን አጅበን ትንሽ ነን አጅበንም ስንሄድ አለ ሰው አሉ ብዙ ሰዎች ግን ከሌላው አንጻር ነው ማይ ኡራኤል ስንሄድ አጅበን ስንሄድ እንሄዳለን። እና ብዙ ሰዎች ነው። አንዳንዶቹ ይጠይቁናል፣ ከየት የመጣችሁ? ከኡራኤል ኡራኤል፣ ኡራኤል እንደ ኡራኤል ነው። ቅዱስ ኡራኤል፣ ደብረ ጽጌ ቅዱስ ኡራኤል። በጣም ያናድዳል። ፊልሞች ላይ ያሉ ሁሉ ሁል ጊዜም ይነሳሉ። ኡራኤል በተለያየ ሆንብለ ከዳግማዊት ጊዜ ጀምሮ ስሰራ፣ አዎ፣ እና በጣም ያናድዳል። ከዛ እነ ጊዮርጊስ እነ ሚካኤል እነሱ ሲመጡ ምድር ይንቀጠቀጣል። ጃል ሜዳ ላይ ይሄ አረንጓዴ ቢጫ፣ ቀይዱላ ይዞ ያለ ሲመጣ እኛ በቃ እነሱ ነው ምን መቼ ነው እኛ እንደዚህ ልጆቹ እነዚህ መዘምራኖቹ የሰንበት ትምህርት ቤት ተማሪዎች ልብሳቸው አዳዲስ ልብስ ለብሰው ጥምቀት የሚወጡ ልብሶች እንደ ዝናብ ነው እንደ ፏፏቴ ነው የሚመስሉት እና እኛ እዛ ጋር በቃ እንትን ብለን ድንኳናችሁ ትንሽ ናት ምታቦት እኮ ነው ትልቅ ልጅ ስትሆን፣ ደግሞ እነዚህ አይነት ነገሮችም እንትንህን ታደርጋለህ እና ከሌላው ጋር ያለ ነገር ውድድር አለ። ከዛ በኋላ ነው በኋላ ላይ በቃ አስገብተንም ቶሎ ሰው ወደ ሌላ ወደ ሌላ እንደሚራራጠው እና ታቦቱንም አስገብተን ስንመጣ ምናምን ቀዝቃዛ ነበር። በኋላ ላይ ግን በሚገርም ሁኔታ በቃ ይሄ ራዲካሊ በሚባል ክል ተለወጠ። ረ አንድ አስተማሪ ነበረ። እሱ ታቦቱ በራሱ እና ቅዱስ እስራኤል ወራዊ መታሰቢያቸው ነው። ይህንን ተከትሎ እንግዲህ በቅዱስ እስራኤል ነው ያመጣሁላችሁ ያቀረብኩላችሁ አርቲስት ስራዊት ፍቅሬ በአንድ ወቅት በነበረበት ዛ ካሳችስ አካባቢ ነገር ወደ መጨረሻ መረጃችን ናምራ ብፁነታቸው ብፁ አባታችን ብፁ አቡነ እንድሪያስ አረጋዊ አባት ከሰሞኑ እንግዲህ አንዳንድ ዘመቻዎች ሲከፈቱባቸው ነበረ። በረከታቸው በሁላችን ላይ ይደር። በአንድ ወቅት ያስተማሩት ትምህርት በጣም ለመናፍቃኑ ራስ ምታት፣ ለታድሶቹም እሳት የሆነ ትምህርት አስተምሩ ነበረ እና እሳቸው ላይ ሆነ ብለው በኢያጀኔት አድርገው ብዙ ነገሮችን ለማድረግ ቢሞክሩም ቅሉ ብፁዕነታቸው ግን ያስተማሩትን ተወዳጁን ትምህርት ላስደምጣቸው። ህዝብ ሃይማኖቱን መጠበቅ አለበት ማስጠበቅ አለበት ቤተክርስቲያኑን መጠበቅ አለበት ማስጠበቅ አለበት። ጊዜ ክፉ ነው። ጊዜ መልካም ነው። ጊዜ ወርቅ ነው። ጊዜ ጨለማ ነው። ጨለማውን ለማለፍ መዘጋጀት ያስፈልጋል መታጠቅም ያስፈልጋል። የተለያየ ቋንቋ የሚናገሩ ሕይወታቸውን የማያውቁ ጨለማው ቀን የሆነባቸው ቀኑ ጨለማ የሆነባቸው ስንቶቹ ስንቶቹ ናቸው። ቀን ሰው መስለው ሌሊት አውሬ የሚሆኑ ስንት ናቸው? የአምላክ ሰው መሆን የተሰወረባቸው የሰው አምላክ መሆን የረቀቀባቸው ህይወታቸውን ያላወቁ ስንት ስንትናቸው ወገኖቻችን ድብልቅልቅ ያለባቸው ህይወታቸውን መመር የሌላቸው ሰውን እናስተምራለን ብለው የሚያወናብዱ ስንት ሰዎች ናቸው። ስለዚህ ህዝቡ፣ ከተማው፣ ገጠሩ ባለቤት ሲሆን ባለቤትነቱን አላወቀም ። ወራሽ ሲሆን ወራሽነቱን አልተረዳም። የሚጨብጠውን አቶ እንደ ገበታ ውሃ ነው ወለል የሚለው። ስለዚህ ጠንከር ብለህ ቤተ ክርስቲያንህን ጠብቅ። ቤተ ክርስቲያን መጀመሪያ ታለማለች። የቤተ ክርስቲያን ልማት የመጀመሪያው የሰው አይምሮ ነው። ቃለ ወንጌሉን ትንትን አድርጎ የሚያጎርሰውን እውነተኛውን ምሁን ቀጥሮ መማር አለበት፣ ማስቀደስ አለበት ንስሓቢ ገብቶ ጋውን ደሙን መቀበል አለበት። ክርስቲያን ስር ያልከበረ ንስሓ ያልገባ ስጋውን ደሞን ያልተቀበለ የእግዚአብሔር መንግስት ለማለት አይችልም። እኔ አይደለሁም እኔ ሳሳቢ ናይ ቃል ወንጀሉ ነው። ወንጀሉ ስርጭት እንደዚህ ነው። ቤተ ክርስቲያናችሁን ጠብቁ። ሃይማኖታችሁን እወቁ፣ ተማሩ፣ ተመራመሩ፣ ጠይቁ፣ ተረዱ። ጊዜው ከባድ ነው። ጊዜው ያሳስባል። መማማር አለብን። መታወቁም አለብን። ስላለፈው ታሪክ አይደለም ስለሚመጣው ታሪክ ነው። ስላለፈው ታሪክማ ተናኪዎች ብዙዎች ናቸው፣ ብዙዎች አሉ። ዘመን ከሁሉም ከትምህርቱ ሁሉ ዘመንን ማወቅ ይበልጣል፣ ይቀድማል ወገኖች። ስለዚህ ለወል ባህሪውን ዝቅ አድርጎ ሰው ሆኖ እመ አበ እያለ ሰዎች የበሉትን እየበላ የለበሱትን እየለበሰ 33 ዓመት ከሶስት ወር ከአስር ቀን ተቀምጦ በትናንትናው ዕለት ሰማየ ሰማያት አረገ። ጠላት አፈረ። ቤተሰቦቹ ብቸኛ ሆኑ። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረጋችሁም በማድረግ ትብብራችሁን አሳያልን። ተሰነባበትን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ፣ አንድ አምላክ አሜን።